ለሁለት ዓመታት ያህል በሰሜን የኢትዮጵያ ክፍል የተደረገው ጦርነት በፕሪቶሪያ ስምምነት እስኪቋጭ ድረስ በርካታ ሰብአዊና ቁሳዊ ኪሳራ የደረሰበት ነበር። የጦርነቱ አስከፊ ገጽታ ሲገለጥ ከፊት ለፊት ሆነው ሕይወታቸውን ካጡ ወጣቶች ጀርባ ሆነው ሲያዋጉ የነበሩ አንዳንድ አመራሮች ሀብት ማካበት ሩጫ ላይ እንደነበሩ ጋህድ ወጥቷል። በወቅቱ በአንድ እጃቸው ምሽግ የሚያስቆፍሩ፣ በሌላኛው ደግሞ ወርቅ የሚቆፍሩት እነዚህ አመራሮች በርካታ የሀገር ሀብት ወደ ካዝናቸው እንዳስገቡ ከፋና ሚዲያ ኮርፖሬሽን ጋር ቆይታ ያደረጉት የምስራቅ አፍሪካ ጉዳዮች የጠቅላይ ሚኒስትሩ አማካሪ ሚኒስትር ጌታቸው ረዳ አንስተዋል። የትግራይን ሕዝብ አጀንዳ ይዘው የታገሉ ብዙ የጦር መኮንኖች አሉ። ለሰሩት ስራ ያለኝ ክብር በፍጹም ሊቀንስ አይችልም። ግን ደግሞ ገና ገና ጦርነቱ በሺዎች የሚቆጠሩ ወጣቶች ይበላ በነበረበት ወቅት ሳይቀር ምሽግ ለመቆፈር ብለን የወሰድነውን ኤክስካቫተር ወርቅ ለመልቀም ይጠቀሙበት የነበሩ አዛዦችም አሉ። እኔ ሲምፕል ምሳሌ ልንገራ ዳባት ገደው ዳባት ደባርቅ አካባቢ ሊማሊሞ ውጊያ ይመራ የነበረ ሰው ሩቅ ርቀት ሆኖ ውጊያ ይመራ የነበረ ሰው አት ዘ ሴም ታይም በኤክስካቫተርስ ወርቅ የቆፈረ ይሸጥ ነበረ። ይሄ ኔትወርክ ነው። ይሄ ፖለቲከኛውም አለበት። በአንዳንድ አመራሮች ዘንድ የታየው ህዝብን ሽፋን ያደረገ የግል ጥቅምን የማሳደድ ተግባር በዚህ ብቻ ያበቃ አልነበረም። ከዚህም ተሻግሮ ሰብአዊ ክብርን ያዋረደ ሰውን ያህል ፍጡር ለመሸቀጫነት ያዋለ ተግባርም ጭምር ነው። ሰው ሲሸጡ የሚኖሩ ሰዎች አሉ። ኤርትራዊ መሸጥ ንብረት ነው የሚባለው ንብረት ነው የሚለው አውርደናል፣ አውርደዋል። ታፍንና፣ እንግዲህ አላማው የኤርትራን ሰራዊት እናፍርሰው የሚል ነበር። በእኛ በኩል ኤርትራን ሰራዊት ለማፍረስ ግን ሰዎች እንዲመጡ ማድረግ ነው። ግን ኤርትራን ሰራዊት ማፍረስ ዘመቻ ጀምራ ያለው ብሎ ይህን የሚመራው ወገን ገንዘብ ያላቸውን ሰዎች ብቻ ነው ማፍረስ የሚችለ። ስለዚህ የዳሃ ልጅ ወጥሮ እንዲዋጋ ይገደዳል ማለት ነው። ሶ ከያዝኩ በኋላ 27 ወጣት አንድ ቤት ተዘጋና ቤተሰቦች ያሏቸው የሚባሉ ውጭ ሀገር ያሉ ሰዎች አካውንት እየተጠየቀ እያንዳንዱ ሰው ሚኒመም 400 ዶላር እንዲያስገባ ተደርጎ ሰው 20 ሰው ከፈንክ 80 ዶላር ታስገባለህ። በዚህ የውጭ አካውንት ከፍተው በሺዎች የሚቆጠሩ ሰዎችን እየሸጡ እያገቱ አሁን በኤርትራ አይነት ጀመረ፣ መጨረሻ ወደ ትግራይ ተወላጆች ዞረ። ይሄን አመራር የሚሰጡ ከፍተኛ አመራሮች አሉ። የህዝብን ህልውና ለማስጠበቅ በሚል ተጸንሶ የራስን የኑሮ ህልውና ወደ ማስከበር የተሸጋገረው የእነዚህ አመራሮች የትግል ምዕራፍ ዓላማው ግቡን የሳተ መሆኑን ተረድቶ ሊታረም የፈቀደ ግን አይደለም። አስብለታለሁ ለሚለው ህዝብ ሰላሙንና ደህንነቱን ከማስጠበቅ ይልቅ የጥፋት መንገድ አጠናክሮ ለማስቀጠል ለማስቀጠልና ለህዝብ ወገንተኛ መስሎ ለመታየት የተደረገ ስሁት መንገድ ነው። እነ ምግበ የሰሩት ጀግንነት የወጣት መስዋዕትነት መሰረት ተደርጎ የመጣ ጀግንነት ነው። እነዛን ወጣቶች ለስደት በሚዳርግ ደረጃ ወደ ተራ የወርቅ ንግድ ገብተው ሲያወቁ የስርቆት ተግባራቸውን የትግራይ ግዛት አንድነት የማረጋገጥ አርገው ሲሉት እንደገና ለመስዋዕትነት ይህን ወጣት ሊዳርጉ ሲንቀሳቀሱ ማለት እና ኃይለስላሴ የተዘረፈ ብር ነው ነግ ብር ከመንግስት ካዝና የወጣ ብር። በመቶ ሚሊዮን የሚቆጠር ብር የዘረፉ ሰዎች አሁን በትግራይ ህዝብ አንድነት ስም የትግራይን ወጣት ከኤርትራም ጋር አብሬ እዚህ ፌዴራል መንግስት ወደ አጀንዳ ወዘተ ውስጥ የሚባለው ድንገት ውጊያ ይገጥመናል በሚል ስጋት ውጊያው ትግራይ ውስጥ እንዲሆን ለማድረግ የሚያስችል ስትራቴጂ ነው ተቀይሶ እየተንቀሳቀሰ። በህዝብ ጥቅም የሚሸቅጡ አመራሮችን ወደ ህግ በማቅረብ እርምጃ እንዲወሰድባቸው ለማድረግ ጥረት ሲያደርጉ እንደነበር የገለጹት አቶ ጌታቸው ተግባራዊ ለማድረግ ግን እንዳልተቻለ ይናገራሉ። በተደረገው ጥናት እገሌ እገሌ ይሄን ያክል 300 ሚሊዮን ወስደዋል በቁጥጥር ስር ይዋል ይሄ እገሌ ይሄን ያክል ማሽነሪ ወስዷል በቁጥጥር ስር ይዋል የተባለው እርምጃን ውሰድ ካልን ሁለት ዓመቱ ነው የመረረኝ ሰዓት እርምጃ መወሰድ አለበት ባልኩበት ሰዓትም እርምጃ እንዲወሰድ ዶክመንት አቅርቤም ሳይቀር ተግባራዊ አልተደረገም ሶ ሪሶርስ የመደጋገፍ ፖለቲካል አሁን ያለው እኔን ክድሃል የሚለኝ አመራር ወንጀለኞቹን ዋናዎቹ የራሱ ሰዎች አድርጎ ነው የሚቆጥረው። ቢኮዝ የወንጀል ኔትወርክ ነው። በክልሉ አሁንም በነዚህ አመራሮች የሚደረግ እንቅስቃሴ የመጨረሻ ግቡ ዓመታትን የተሻገረውን የግል ጥቅም የማስቀጠል ጥረት አካል እንደሆነም የምስራቅ አፍሪካ ጉዳዮች የጠቅላይ ሚኒስትሩ አማካሪ ሚኒስትር አቶ ጌታቸው ረዳ ጠቁመዋል።